ሰላም አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዴ ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልን። ሰላም ሰላም ክርስታቶች እንዴ ናችሁ? ባላችሁበት አላ ይጠብቅልን። በቤት የአዲስ የሆናችሁ ሳብስክራይብ፣ ላይክ፣ ኮሜንት፣ ሼር እንዲሁ በማድረግ አበረታቱኝ። ዛሬ ደግሞ በአዲስ መጣሁኝ ይላችኋለሁ። እንደምታዩት ቪዛ

ጅብንም ሁሉም ነገር አድርጌያለሁ። ቢዛ ማለት ነው ድዋራው ነው የሰራሁት። ተቆራጭ አራት ማዘን ተቆራጭ ማለት ነው። በኋላ ሲደርስ አራት ቦታ ነው የሚቆረጠው እላችኋለሁ ቤተሰቦቼ። እዚህ ደግሞ ሌላ ደግሞ ፍርን ከትቼ ያለው እዚህ ደግሞ ፍርን ከትቼ ያለው እንደምታዩት፣ ታዩት አላቸው አወጣዋለሁ። ትንሽ ይቀረዋል እና ቤተሰቦቼ ትንሽ ይቀረዋል፣ አወጣዋለሁ ይህንን ይሄው ቪዛውን እንግዲህ፣ ቪዛ ሰራ ልነግራችሁ አልችልም። ሁላችሁም ታውቃላችሁ እንዴት አድርጎ እንደሚሰራ። ብዙ ነገር ነው አለው። እኔ ቪዛ የምሰራ ቀን ኦሆ ሁላችኋለሁ ግን ቀላል ነው። አንዴ በቃ እኔ ይሄ ተቆራጭ ክብ ክብ ከሚደረገው እንደዚህ ዝርግት ተደርጎ በሚሰራ ቪዛ ይሻለኛላችኋለሁ። እንደዛ የምሰራው ይቀለኛል፣ ቀለል ይለኛል። ወላሂ እሱን ነው የሚቀለኝ። ይሄ ደግሞ ይኸው በድርብ ነው የሰራሁት፣ ግን ገና ነው ውስጡ ገና አለው። ገና ነው ውስጡ። በጅብን አድርጌ ልብሌን አድርጌ ነው የሰራሁት። ገና ነው ለብቻ። ይሄ ደግሞ መረፈላ ነው። መረፈላ ቾኮላ ማለት ነው። እስከ ሲቀላ ድረስ ተጠብቀዋለሁ። ቀላ ይላል ማለት ነው። ላዩ ላይ ክሬም አለኝ፣ ክሬም አፈሱበታለሁ። ግን ገና ነው። ይሄ ደግሞ ፈጢራ ነው። በኋላ እራት ማዘን አድርጌ ነው የምቆርጥላቸው፣ እራታቸው ማለት ነው። ዛሬ እራታቸው፣ አዎ፣ እራታቸው ብቻ ነው የምሰራላቸው። ቢዛ ከተላቸው አለው እላቸው አለው። እንግዲህ ሁላቸውም አሳብ አስተያየታችሁ አስቀምጡልኝ። ገና ነው ይሄ፣ ከታች በቅቶታ ከላይ ቀላላለም፣ ቀላ ማለት ያስፈልጓል። ውስጡ ግን ጅብን ቀሽታ፣ ማዮኔዝ ሁሉም ሚክስ አድርጌ ነው እየጨመርኩበት ግልጽ ያርጅነው ያው አቦካሁት። እንደሚቦካ ብዙ ምን እነግራቸዋለሁ አቦካሁት እላቸዋለሁ። እኔ ውዶች፣ እኔ አርጅን አብኪ ስባል ትንሽ ነገር አይበቃኝም። ወላ ብዙ ነው ማቦካው። ለምን እንደሆነ ብቻ አላቅም። ሴትዬ ትንሽ ነው አብኪ ምትለኝ፣ ግን እኔ እጅ ሻ አይለኝም በጣም ብዙ ነው ማቦካው። ወላሂ ብዙ ነው ማቦካው። ሶሶ የሆነ ፊዚጋ አለ፣ ከፍተኛ ፊዚጋ። ሶሶ፣ ማዮኔዝ፣ ቱና፣ ሽንኩርት ሽንኩርቱ ሽንኩርቱ ጠብሽ የሆነ አቁላልች የሆነ ቲማቲም ድቅ ቃልጊ ነው አይታይ አያሳው አያስታውቅም። እና እዚህ ላይ ቀላቂ የሆነ ይሄ ደግሞ ፍልፍል የማይበላ ሰው ነው ቀይ ነገር ምናምን አይት የማይበላ ሰው ለብቻው ነው የምንሰራላቸው ለብቻ ማለት ነው። ይሄ ሶሶ ነው ሰርቼ አዘጋጅቼዋለሁ። ይሄ የሚያቃጥል ነገር ስላለው ያኛው እሱ ስላረኩበት ይሄ የማይበላ ሰው ያቃጥላል። እንዳያችሁት አይደለም በደንብ ነው የሚያቃጥሉ። የሚያቃጥለኝ ነገር ማለት ነው የምታዩት ይህ ሲሆን፣ ይህም በጣም ነው የሚያቃጥሉ እና ይሄ የማይበላ ሰው ነው እላችኋለሁ። ለብቻ ነው የሚሰራላት ያ ሰው እላችኋለሁ። እንግዲህ ሙያችን ይውልን ማለት ነው። እሱ ሙያ ይዘርዘርልሽ፣ ጊፍት ይበሉ። አሁን አንዳንዴ የሚበላ ግራ ግብት ይለኛ ለራሱ ቪዲዮን ራሱ ለመስራት በቃ ስቅቅል አለው ሰዎች ስለሚጠሩ ነፍስ ስለሚጠሩ ቤቱ እዚህም ውስጥ ስለሚገቡ ወላይ ስቅቅል ነው የሚለው እላቸዋለሁ። ግን ምን ይደረግ ያው በራሳችንም ሰራን በሰውም ሰራን ያው ነው። ግን ግን ያው በራሳችን ትንሽ ብንሰራስ ብለን ነው እንግዲህ። ወላይ ብዙ ነገር አለ የሰው ቤት ማለት ነው። የሰው ቤት ብዙ ብዙ ችግር አለ እና ያንን ሁሉ ማሳልፈን እንግዲህ በትዕግስት ኑሮን ትዕግስት ሰጥቶን አላሂ አላሂ ትዕግስት ሰጥቶን፣ ሁሉም ነገር አይቶ እንዳላየ ሰው ሰማ እንዳልሰማ ሰው እያደረግን እየሰራን ማለት ነው። እና እንጂ እነዚህ ሲቀረጥ እንደዚህ ፎቶ ሲነሳ ምናምን አይወዱም። ያው ሳያዩ ነው። አሁን ቢመጡ ወላሂ እንዴት አድጌ እንደማጠፋው እኔ ነኝ ማውቀው ማለት ነው። እንዴት አድጌ ኪሴ ውስጥ ራሱ መክተት ያንቀጠቀጠኛል። እኔ የኔ የሆነ ውሸት ነገር ትሰራ የሚጠቀሙ የሆነ ውሻት ነገር ስት በጥርስ እያስታወቀ ለስቃለሁ ወላይ በድንጋጤ ወይ ስልኩ ነው ወረውለዋለሁ። ወላይ ተፈራ በቃ ምን እንደሆነ አላውቀውም ይላቸዋለሁ። እና እስኪ አበረታቶኝ ይላቸዋለሁ። ቤተሰቦቼ እምወዳችሁ ማለት ነው፣ በጣም ነው እንግዲህ። ተስፋ እንዳንቆርጥ ያደረጋችሁኝ ያላችሁት ወንድሞቼ፣ ፎቶ ውጭ ከልብ ነው ማመሰግነው። እዚህ ላይ ብዙ ማመሰግነው ሰው አለ ብዙ ወንድሞቼ እህቶቼ አለ ማለት ነው። ያ ሰው እንግዲህ ልባችን እና ሆዳችን ውስጣችን እና ፈጣሪ እና አላህ ነው የሚያውቁት ማለት ነው። እና ያ ነገር ያ ሰው ደግሞ እኛ እንድንበረታ ስለሚያደርጉን እኛ ደግሞ መስነፍ የለብንም። በቃ ቢቸግረንም ቢደላንም፣ ያው ስራ ይበዛብናል። ስራ ይበዛም አልንልም፣ ስራ ይበዛብናል፣ ቢበዛብንም እንሰራዋለን ማለት ነው። መስራት አለብን ማለት ነው። እጅ መስጠት የለብንም እላቸዋለሁ። ወላሂ እኔ ብዙ ነገር አሁን ጠንካራ የሆንኩ መጣሁ ማለት ነው። በነገራችን ላይ አንዳንድ ነገር ያው ትምህርት ባይኖረኝም፣ ትምህርት ያለው ሰው ጥሩ ነው። ትምህርት ባይኖረኝ አይኝ እንግሊዘኛውን ባላቅም ምን ባልልም ያንዴ ያኔ አለ አይደል በቃ ደስ ይለኛል አንዳንዴ በ ጎበዝ እሆናለሁ ለምን እንደምን ብዬ የሆነ ጠንከር ምለ ነገር አለ እላችኋለሁ። እና እኛ ጠንከር ብለን ከሰራን ስኬታማ ማንሆንበት ምክንያት የለንም ማለት ነው። ስኬታማ ለመሆን ደግሞ ትዕግስት ያስፈልገናል። ጠንከር ማለት ሁሉም ነገር ሰምቶ እንዳንሰማ ቆንጠን ማለት፣ ሰከን ማለት በትዕግስት ማለፍ ብዙ ዋጋ ያስከፍላል ማለት ነው። ወላሂ ከሁሉም ትዕግስት ይኑረን። ትዕግስት ከሌለን መጥፎ ነው። እውነት ትግስት አለ ብቻ ትግስት ይስጣል የሁሉም ነገር ይላሉ። እስኪ እኔው ፈጢራውን ሚደ እንዳያርርብኝ። ደሞ ዋው ይሄው በቅቶታል። እንደ ስምስም ስምስም አርጌበታለሁ። በነገራችን ላይ ስምስምና እንት ሁለቱም ይሄን በቅቶታል። ክሬም አረግበታለሁ አለው። ይሄንንም በቃው በላዩ ላይ ክሬም ነው ማፈስበት እንደምታዩት ማለት ነው። ክሬሙ ግን ሱቅ ልክ ያለው ከመጣልኝ ነው። ይህንን በቃ አራት ቦታ አቆርጠዋለሁ። ሴትዮ ጠይቂያ እሺ ካለችኝ የሚፈልጉ ከሆነ አሰር አሰር ተዝጉ ደ ቆላ አቅዬ እቀበዋለሁ ማለት ነው። ካልፈለጉ ደግሞ ተይው አላደርግም። እነሱ መጀመሪያ ጠይቃቸዋለሁ፣ ፍላጎታቸው ምንድ እንደሚፈልጉ ማለት ነው። ይህንን በቾኮላ ነው የሰራሁት። ላዩ ላይ ክሬም አፈስበታለሁ ብያቸው፣ እኔ ግን ስኳር አለኝ ስኳር እንዳፈስበት ስኳር ስላቸው የስኳር ክሬሙ ክሬሙ አለኝ የሀሊብ ክሬም አለ አይደል? እሱ አለኝ። እሱ ባፈስበት የበለጠ ይጣፍጣሉ። እና ሴትየው ደግሞ እስቲ ልጠይቃት ሀሳቧ ማለት ነው። የምትፈልገውን ከነሱ እንግዲህ መጠየቅ ይሻለኛል አይመስላችሁም? አሁን ቪዛችንን የምትከተው በነገራችን ላይ ቆይ፣ ይሄንን ይዛችን ማለት ነው። እንግዲህ የበሰለች ነው ታያለን ማለት ነው። እንደዚህ ነው ማለት ነው። ቤተሰቦቼ እንደምትወዱት እንየው። ይዛችን ገና ነው ገና ነው አልቀላም። ቅልት ሲል ራሱ ያስታውቃል ማለት ነው። ገና አልቀላም። ባይሆን ትንሽ ታች ላውርዶ መሰለኝ። ትንሽ ታች ላውርዶ። አሁን የነፋ ነው ታያችሁት። የነፋ ነው መሻላ ብቻ ላይ ቀናት ሲል ነው የማወጣው። እንግዲህ ቪዲዮን እንዳይረዝምባችሁ ብዬ ነው። እየነቃነች ማለት ነው እንደምታዩት። ይሄ ነው ቤተሰቦች የማፈስበት፣ ግን መጀመሪያ እሴት ዬ ሂጄ ላሳያት ይሄኛው ጥቃት ትፈልገዋለች አትፈልግም ብዬ ልጠይቃትና ይሄን ሲካለችን ይሄ ነው ማፈስበት እላቸዋለሁ። መጀመሪያ ልጠይቃት አይሻልም? ይሰማሉ ወላጆቻቸው በፊት ማቼ ሆቴል ላይ አውጥቼዋለሁ። ይህንን አፍስሽበታለችኝ እንዳየው እንደነገርኳቸው ማለት ነው። ይህንን ቀሳልጄ አፈስበታለሁ እንዳያችሁ ማለት ነው። እኔ እናንተ ማተው ጉድ የለም ወደ እኮ ነው በነገራችን ላይ ዛቃ ሰሪች የተረፈኝ ነው። አዲስ አልከፍትም። ለምን ትንሽ ነው የሰራው፣ ብዙ ስላልሆነ ይሄ ብራሱ በቂ ነው። ይሄን ይመስላላችኋለሁ። እንግዲህ ቪዛውን ሲወጣ እንትን ላይ እለቅላችኋለሁ። አሁን በዚህ ይበቃና ቪዲዮ እንዳይረዝምባችሁ እንዳይሰለቻችሁ ቤተሰቦቼ የምታበረታቱኝ ከልብ ነው የማመሰግናችሁ። እውነት ቀላት ያሳኛል ማለት ነው። እኔ ቪዲዮን ቢለምድልኝ ወላሂ ላይፍ አልገባም። ቪዲዮን ይሻለናል። ሁላችንም ቪዲዮን ቢለምድልን ላይፍ ምን ያደረግልናል? ወላ ምንም አያደረግልንም። ዋናው ቪዲዮን ነው እና ይኸው ይህን ይመስላል እንደምታዩት ማለት ነው። እንግዲህ ላይክ ያደረጋችሁ አበረታቱኝ እላቸዋለሁ ቢዛችን እኔና እንዘጋዋለን ማለት ነው። ቤተሰቦች ሁሉ ቪዛውን በቃው በስለዋል። በቃው ከዚህ በላይ መድረቅ አያስፈልግም። ሲጋራ ጥሩ አይመጣም። ከዚህ በላይ ይበቃዋል። ትንሽ ቀዝቀዝ ሲለ ቆርጠዋለሁ። በሙቀቱ ስለማይጠፍጥ ቀዝቀዝ ሲለ ቆርጠዋለሁ። እላቸዋለሁ በሌላ ቪዲዮ ስከ ስንገናኝ ድረስ እወዳቸዋለሁ። ባይ ባይ።